አረገው፣ ሞጣ ነው። ከሞጣ ጋር መፎካከር አቆሚ። ሞጣን መስላ መጣች ን ሞጣን ኮፒ አታድርጊ። ኮፒ ካረግሽ እኛን እኛን ኮፒ አድርጊ። ሞጣን ከተከተልሽ መጨረሻ ላይ አፍሽን ከፍተሽ ነው የምትገኝም፣ ብለሽ ሞጣ ቤት ውስጥ የሚያደርገው መነጽር እሱ አላውልቅ ብሎናል። እንደገና እሱን ተከትላ እስክሪን ቲቪ የሚያክል መነጽር አድርጋ መጣች። ከዛ እሱን ጥበቃ መከራ ያዙልኝ ማሮቼ ህዶቼ ያዙልኝ ልትላቸው የማይያዝ ነገር ሆነው እንጂ በእነሱ ልታስይዝ ነበር እኮ። ጅብ ዘንጦ ምን ትመስላለች ቁራሌ? ይህንን እግዚአብሔር በደህና ጊዜ ያመጣውን ዊግ ባይኖር እኮ ውጫ ውሻ በጨው አይቀምስሽም። ምን ትመስያለሽ? ቁመትሽ የድሮ አልጋዎች በእንትን በሽቦ የሚሰሩት ቆመሽ አልጋ ስር ነው የምትገቢ። አንድም የጉራጌ ስብ እናም ሆነ የጉራጌ መልክ እኛ ጉራጌዎች ይህንን ጉራጌ ከሆነ ዝካውሽ እንዴ፣ ጸጉራችን የአረብ ዘር አለባችሁ እንባል ነው። አንቺ ከጉራጌ ምን አለሽ? ከፉጋ ተወልደሽ መተሽ ጉራጌነን እያላችሁ እዚህ የምታምታቱ ጉራጌ ተባለ ይኸው። አንድ ቅልቅል የሌለብኝ ሰባቱም ዘሬ ጉራጌ ሮማን ተሰማ። ይሄን ነው ጉራጌ የሚመስለው። አንቺ ከፉጋ ከምናምን ጉራጌ ክልል አምልጠው ከመጡ ተወልደሽ መጥተሽ ጉራጌኛ ቤተሰቦች ስላወሩ ጉራጌ ነኝ አትችም። ጉራጌ አደለሽም። ከዛሬ ጀምሮ የዋርኖት ጉራጌ ጅብ ዘንጦ፣ እዛ ከፎጋ የተቀላቀልሽበትን ቤተሰቦችሽን ፈልጊ። የዋርኖት የደቡብ ልጅ እንኳን መታ ሮማን ጉራጌን አትመስልም። ተቀላቅላ ነው የሚሆነው አጣሩ ነው ያሉት እና ቤተሰቦችሽን ፈልጊ። ጉራጌ ከተባለ እንዲህ ነው። ጉራጌ ላሳይሽ። ሌላ ጉራጌ እንዴ ዋዲ ሚን ጉራጌዎች ላሳይሽ። እንዴ ወይ መዳና ያለም ጉራጌ ይው፣ ይሄ ጉራጌ ነው። ጉራጌ ለጉራጌ ሲቆም እንዲህ ነው የምንመስለው። አንቺ እንዴ ብለሽ ነው ከኛ ጋር ጉራጌ ሆንሽ? ጅብ ዘንጦ ፊት ዲነኝና ጉራጌ ዲሲስ ጉራጌ። አርሰናልን ተከትለን እስከ ጥግ ድረስ ሄነሪ ዘመዳችንን ተከትለን ሄነሪ ጉራጌ ነው ስንል፣ ጉራጌ በዚህ መልኩ ቆሞ አርሰናልን ይደግፋል እንዴ? ሄነሪን እስቲው የጭንቅላቱን ሞላላነት የሚያወራው ጉብዝናው እኛን ጉራጌ ነው ዘመዳችን ዲዚዝ ጉራጌ አንድ የጉራጌ ወፍ የለሽ። ሄነሪን እንኳን ዘራችንን መርጠን ስናገኘው እኛንም የሚመስል ነገር ስላለው ነው። ምንም ይመስል የለም አንችለ ዲነኝና አርሰናል ውስጥ ከውጭ ተገዝተው የመጡትን እነሱ ውስጥ መስ ያለሽ። ሄነሪን ግን አስመሲማ አንችል ሄነሪ መስለው እኔና ይኸው ሰለሞን ነን። ቴንኪ ጉራጌ አይደለችም ስላላችሁ አመሰግናለሁ። እኔ ነኝ ጉራጌ እህታችሁ፣ ምንም ቅልቅል የሌለብኝ። እንዴ ጅብ ዘንጦ ጉራጌን እንዲህ ብላ መናገር አትችልም። ለማንኛውም አንዳንድ ጊዜ ስናደድ የሚያስጠላ ቃል ላወጣ እችላለሁ። እዚህ ሚዲያ ላይ መተው እንደምታውቁት ሚዲያውን የተቆጣጠሩ ሁሉ ወጥተው ሲናገሩ አትፍረድባቸውና፣ አሁን ትናንትና ሳያው ስመጣ መድኃኒቴን ሳልወስድ ነው የሄድኩት እና ትናንትና በጣም መጥፎ ስድብ ከተሳደብኩ እንዳትፈርዱብን እዚህ ሚዲያ ላይ የሚመጡ ዘጠና ዘጠኝ ነጥብ ዘጠኝ መድኃኒት ይወስዳሉ። የስትረስ መድኃኒት አየዋለሁ። መድኃኒቴን ጠዋት ሳልውጠው ነው የሄድኩት እና ትናንት በጣም ከተሳደብኩ ሶሪ። መድኃኒት ሳንወስድ ስንቀር እንደምታዩት፣ እነ ጂጂክያ የሚባል ደንቆሮ፣ ዮኒ ማኛ መድኃኒታቸውን እየረሱ ሃይማኖታቸው የሚቀላቅሉ ምናምን፣ አሁን ሳስበው አሁን ትናንት በጣም ተናድጄ ማየውን ስድብ ለካ ተሳድቤ ያለው ስመጣ መድኃኒቴ ድቁ ብሏል። የስትረስ መድኃኒታቸውን ሲረሱ የሚሳደቡ ሰዎች አሉ። እኔ ዊክ አረቁ ዊክ ሳላረግ ከተሳደቁ መድኃኒት የረስችው ዳውን ዳውን ሀቢባ ወዴት ዳውንቱን ኦልሬዲ ዳውን ሆናለች። ስለዚህ አትፍረዱባት። ጅጅክያ ሊያሾ ማግድንግድ ሊያሾ ጠዋት፣ ከሰዓት፣ ማታ ሶስት መድኃኒት ታዞላታል። የጂጂክያማ ጠላታችሁ ሶስት ጠዋት ሶስት ከሰዓት ሶስት ማታ ሶስት የጂጂክያ ክያ የከፋ ነው። የቤታየውም የኔናት የቤታየውም ትንሽ እያላት ያ ዮኒ ማኛ የከፋው ዮኒ ማኛ ሳያደርስባችሁ የሱ ስድስት ስድስትም ሳይኖሩ አይቀር ዋው ጉችዬም በትንሿ ወደ ጉችዬም ትንሽ ትንሽ ሳይኖር አይቀርም። ያስታውቃል ትንሽ እንደው ጠንከር ብለን ያዘያዝ ያዝ ስናደርጋችሁ የሆነችማ ደሞጣ የሞጣ ይለያል። የሞጣ ደግሞ የረሳ ቀን የእሱም ሶስት ነው። ከረሳ ጭራሽ ቀጥታ ሄዱ ከፋኖ ጋር ይላተማል። የእሱም የከፋ ነው። ያ የከፋ ነው። የኔም አንድ ናት። ከረሷት ጠላታችሁ፣ የዛን ቀን ከኔ ጋር ያላትማችሁ። ወስጅ ለትም የለትም ነው። እናትዋ ጎንደር፣ የኔ ፍቅር ሺህ ዓመት ኖርልኝ። ሬስፔክት ለፕሮፋይሉ። አንዷ ዝምባም ደግሞ ጠዋት ስሟን አሊያስኩትም፣ ቦታ ስለናው ሰናይ ሞቱ እንዳይተኛበት አፏን ስከፍት አልሰማትም። ገብቼ እንዴ ብዬ ልግባ አንድ ዝምባም እየወጣ ማንም ዝንባም ስታውራ እንዳልሰማ ረግጭ ረግጭ ነው የምለቃችሁ ዛሬ ውጭ አለው አታኝም እንዴ ተረጋግቼ እኮ ነው የማውራው ቤቲ ዛሬ ውጭ አለው ደግሞ እኔ ጅብ ዘንጦ ይችበት ወዳችሁታል ጅብ ዘንጦ የኔ ውድ እፎዬ ትምህርቱን ቶው እንዴ የእፎይ ፕሮፋይል አድራጊዎች ትለያላችሁ ኮይ እፎ እየጠፋ አለ እንትን ሄደ እንዴ እሱም እስራኤል ሄዷል እንዴ አንድ ደግሞ ሰውዬ ምን ግን አንዳንድ ጊዜ ታጨሳላችሁ እንደው ከሁሉም ሃይማኖት የሚያጨስ አይጠፋም የሆነ ሙስሊም ሰውዬ ሄደ